ቀዳም ስዑር ምን ማለት ነው? ቀዳሜ መድኃኒታችን ኢየሱስ ክርስቶስ ምን አደረገልን ስንል ለኛ ሲል በመቃብር አደረልን። ምን ማለት ነው ቀዳሜ ስዑር? በቀዳም ስዑር እንግዲህ ቄጠማ ነው የምንቀበለው በዚያ ቀን። ቀዳም ስዑር ስግደት የለም። ስዑር የተሻረ ማለት ነው። ቀዳም ስዑር ሁለት አይነት ትርጉም ነው ያለው። አንደኛ የእረፍት ቅዳሜ ማለት ነው። ሁለተኛ የተሻረ ቀዳሜ ማለት ነው። ስዑር ማለት ሞት የተሻረባት እለት ማለት ነው። ለኔና ለናንተ ሞት የተሻረባት እለት ቀዳሚት ናት። ጌታችን ኢየሱስ ክርስቶስ በአካለ ነፍስ ሲኦልን እየሰበከ በአካለ ሥጋ ግን በመቃብር ውስጥ ስኩብ ሆነ። ስርት ናት፣ የተሻረች ናት ቀኒቷ። መሻሯ በጾም ነው፣ በሌላ አይደለም። በሰለስቱ ምዕት በህንፃ መነኮሳት በተሰኘ መጽሐፋቸው ላይ ስዑር የተሻረ ማለት ስለሆነ በሌላ መልኩ ውስተ ብሔር ስዑር ይላል ነብዩ እግዚአብሔር ዳዊት። እፎይ ከቲክቶክ አልፎ በቴሌቪዥን ሊመጣ ነው። በትልልቅ ሚዲያዎች ጭምር በቴሌቪዥንም ራሱን የቻሉ ዩኒቨርሲቲዎች የሚከፈቱበትንም ሰዎች እንደዚህ ከስልምና ወጥተው ማይቸገሩበት ስራ የሚሰሩበት ራሳቸውን የቻለ ድርጅት የሚከፈትበትን ፓስተሮቹን ያሳፈረው ዲያቆን ምህረት፣ ዲያቆን ምህረት ቤት ብዙዎቻቸው የተንስታል ብዬ አስባለሁ። ክርስቲያኖች ዲያቆን ምህረት ሲያነሰ የነበረውን አርጊመንት በደንብ ካወቃችሁት በየትኛውም አይነት በተለይ መሰረታዊ ዶክትሪኖች ላይ የተወዳችው የሰዎቻችን በዛሬ መረጃችን በስፋት የምንመለከተው ይሆናል። እንግዲህ የመጨረሻ እለት ላይ እንገኛለን። ቅዳሜ ሶር እለተ ቅዳሜ ላይ እንገኛለን። ከዛ ጋር የተገናኙ መረጃዎችን የማስደምጣቸው ይሆናል። መረጃው ላይክና ሼር በማድረግ እንድትጀምሩ በትህትና ጠየቁ። ቀጥታ ወደ መረጃችን አመራለሁ። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስታለም ቅዱስ ሥላሴ ክብር ምስጋና ይድረሰው። እናቱ እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳ እንደየማድረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንደ ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። እንግዲህ እለተ ቅዳሜ ላይ እንገኛለን። ቀዳሚት ስዑር ምንድን ነው የሚለውን በማስደመጥ እጀምራለሁ። የተለያዩ ነገሮችን ማሳያቸዋለሁ። ከዲያቆን ምህረትና ከፓስተሮቹ ጋር የሚያለው ሌላ አዲስ መረጃም በእጃችን ገብቷል። እፎይም እንግዲህ በድጋሚ በቲቪ እመጣለው እያለ ነው። እሱንም አስደምጣችኋለሁ። በቅድመ ግን የተለያዩ መምህራን ስለ ቀዳሚት ስዑር የተናገሩትን ላስደምጣቸው። መድኃኒታችን ኢየሱስ ክርስቶስ ምን አደረገልን ስንል፣ ለእኛ ሲል በመቃብር አደረልን። ምን ማለት ነው ቀዳሜ ስዑር? ቀዳሚት ስዑር ማለት ሞት የተሻረባት ዕለት ማለት ነው። ለእኔና ለእናንተ ሞት የተሻረባት ዕለት ቀዳሚት ናት። ጌታችን ኢየሱስ ክርስቶስ በአካለ ነፍስ ሲኦልን እየሰበከ በአካለ ሥጋ ግን በመቃብር ውስጥ ስኩብ ሆነ፣ በመቃብር ውስጥ አደረ። ያም መቃብር እሱን የሚዘው ሆኖ አይደለም፣ ለእኛ ሲል መቃብር ሆይ በቃ እንግዲህ በኋላ ባንተ ውስጥ መበስበስ የለም ብሎ ትንሳኤ ዘጉባኤ ከመቃብር እንደምንወጣ ድንቁን ነገር ሊመሰክርልን ኢየሱስ ክርስቶስ ሙስና መቃብርን ሊያጠፋልን ስለ እኛ እንሆ በመቃብር ውስጥ ቅዳሜንም ያደረበት ዕለት ነው ወገኖቼ። ስለዚህ በቅዳሜ ስዑር ምን አደረገልኝ ጌታዬ ስንል፣ ሞትን ደመሰሰልኝ፣ ሞትን ስለ እኔ ብሎ አጠፋልኝ። ቀዳሜ ለእኔና ለናንተ ሞት የተሻረችበት እለት ነው። በቀዳም ስዑር እንግዲህ ቄጠማ ነው የምንቀበለው በዚያ ቀን። ቀዳም ስዑር ስግደት የለም። ስዑር የተሻረ ማለት ነው። ስዕርት ናት፣ የተሻረች ናት ቀኒቷ። መሻሯ በጾም ነው፣ በሌላ አይደለም። በሰለስቱ ምዕት በህንፃ መነኮሳት በተሰኘ መጽሐፋቸው ላይ በዕለተ ቀዳም ሲጾሙ መገኘት እንደ ካቶሊካውያን መሆን ነው ብለው ነግረውናል። ስለዚህ አንጾም ቀዳምን ዛሬ ግን እንጾማለን። ለምን? ጌታ ስኩብ በመቃብር ነው፣ በመቃብር ውስጥ አድሯል። ስለዚህም እንዲህ እያልን እንጾማለን፣ በመቃብር ያለህም አንተ ነህ፣ በኪሩቤል ጀርባም ያለህ አንተ ነህ። እዚያ ባህርያም በኪሩቤል ጀርባ ላይ ሕያው ሆነህ ትታያለህ፣ እዚህ በመቃብር ምጉት ሆነህ ደግሞ ትታያለህ። ያንተስ ይገርማል እያልን እያደነቅን እንጾማታለን፣ ይችን ቀን ማለት ነው። እንደ ዮሴፍ እንደ ኒቆዲሞስ መግነዝ ሲጠቀለሉት እያየን፣ በመግነዝም ተጠቅሎ ወደ መቃብር ሲወርድ እያየን ትንሣኤውም የሚደንቀን እንደዚያ ስለሆነ ነው። እና ይህን እያሰብን እንጾማለን። ቀለተ ቀዳም ያው የጾም ቀን ነው። የሱባኤ ቀን ነው። ነገር ግን ቄጠማ ደግሞ እንቀበላለን። በዚያ ቀን ለምለም ነው፣ ልምላቤ አለው። ይሄ ቄጠማ የሚባዛም እንግዲህ በራሱ ፍሬ አይደለም። ይሄ ቄጠማ እኛም የዳን ነው፣ በራሳችን ስራ አይደለም የዳነው በክርስቶስ እሱን ለማስታወስ ለማሳየትም ነው ያን የምናደርገው። በዚያውም ላይ ለምለም ነው አይደርቅም፣ ዓመት እስከ ዓመት ድረስ ለምለም ሆኖ ይታያልና በክርስቶስም የዳኑ ምዕመናን እንዲህ ናቸው። ዓመት እስከ ዓመት ድረስ ለምለሞች ሆነው የሚኖሩ በጽድቅ ለምልመ የሚኖሩ ለበጎ ስራ ለም ሆነው የሚታዩ መሆናቸውን የኃጢአት ድርቀት የሌለባቸው መሆናቸውን ለማመልከት ነው። በዚያውም ላይ በኖህ ምሳሌ ነው ይላሉ ሊቃውንቱ። የኖህ ርግብ ከመርከብ ወጥታ ውሃው መድረቁን መጉደሉን ማይበሉ መጥፋቱን አይታ ትመጣ ዘንድ በተላከች ጊዜ ይዛው የተመለሰችው ለምለም የወይራ ቅጠል ነው። ሚዛን ቀን ይዛ የመጣችው እና በልምላሜ የሚመሳሰል ይሄ ሀጸማ የኃጢአት ለማለት ነው። የኃጢአት ውሃ ጎደለ ለማለት ነው። ያንን ይዛ የመጣችው ብለዋል ሊቃውንቱ። ልምላሚሆነ አሁን እኛም ይህንን ይዘን የምንመጣው ሀጸማ ኃጢአት ለማለት ነው። ቄጠማ ባህረ ሸሽ ነው ወይም ከባህር ዳርቻ ነው የሚበቅለው እንጂ ባህሩ መሀልም አይቆም እና የኃጢአት ባህር መወገዱን መድረቁን ማሳያምን ውሃ በሸሸበት መሬት ላይ ነው የሚበቅለው ቄጠማ ስንመለከተው እና የኃጢአቱ ባህርም መሸሹን መድረቁን የሚያመለክት የምስራች ስለሆነ የምስራች እያሉ ካህናቱ በየቤታችንም አልበርጃ ቤተ እግዚአብሔር መተን እንቀበላለን በተለይ በከተማ እንኳን ቤታችን መተን መጥተው አይሰጡንም ካህናቱ። ለምን ያው ሰፈሩ ማን እንዳለ ምን እንዳለ ስለማይታወቅ የክርስቲያኑን ቤትም ለይተን የምናውቅበት ምልክት ስለሌለ ቤተ እግዚአብሔር እየመጣ ሰው እዚሁ ጸሎት ተደርሶለት የዛን ቀን የሚደረስ ማህሌትም አለ፣ የሚነበብ ንባብም አለ። ራ ዮሐንስ እሱን ተነቦልን ይሰጠናል ማለት ነው፣ ተባርኮ። ቀዳም ስዑር ሁለት አይነት ትርጉም ነው ያለው። አንደኛ የእረፍት ቅዳሜ ማለት ነው። ሁለተኛ የተሻረ ቅዳሜ ማለት ነው። ስዑር የተሻረ ማለት ስለሆነ በሌላ መልኩ ውስተ ብሔር ስዑር ይላል ነብየ እግዚአብሔር ዳዊት በለመለመ መስክ ያሳድረኛል በእረፍቱ ዘንድ ይመራኛል ይላል እና የለመለመች ቅዳሜ የእረፍት ቅዳሜ ተብላ ይተረጉማል። ለምን? በእለቱ ከሚፈጸመው ስርዓት ጋር የተያዘ ነው። ከተሻረው ቅዳሜ ብጀምር እንግዲህ ሰንበት አስቀድሞ እግዚአብሔር ከስራው ሁሉ አረፈ የተባለበት ሰንበት ቅዳሜ ነው። ፍጥረትን መፍጠር የጀመረው እሁድ ነው። ሰባተኛው ቀን ቅዳሜ ነው። ያ ቀን የእረፍት ቀን ነው የሰንበት ቀን ትቀድሳት ዘንድ አስብ እግዚአብሔር ከሥራው ሁሉ አርፎባታልና ይላል በሌላ መልኩ ደግሞ ቅዱስ የሆነው እግዚአብሔር በጥንተ ተፈጥሮ ፍጥረታትን አከናውኖ ከፈጠረ በኋላ ከሥራ ሁሉ ያረፈበት ቀን ነው ይለናል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መምህር ዲያቆን ሄኖክ ኃይሌ የማይሞተው አምላክ የሞተበት ቀን ነው ያረፈበት ትክክለኛው ረፍት ያደረገበት ቀን ያኛውማ በመለኮቱ ረፍት የለውም እና በትክክል ያረፈበት ብትባለዋ የኦሪቷ ትንቢት የተነገረችው ለዚህ ችኛዋ ቅዳሜ ነው። እግዚአብሔር ሞትን የቀመሰበት የማይሞተው አምላክ የሞተበትና በመቃበር ያረፈበት እለት ነው። የማትጾመዋ ቅዳሜ ስለምትጾመ ስዑር የተሻረች ተብላ፣ በቀዳም ስዑር ሌሊት ስርዓት የሚጀምረው በማህልየ ሰለሞን ምንባብ ነው። ማህሌ ማህሌ በትክክል ትርጉም የሚያገኘው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓት አምልኮ የቀዳም ስዑር እለት ነው። እና በመኃልየ መኃልይ ዘሰሎሞን ላይ አንዲት ሴት ፍቅረኛዋ ጠፍቶባት ውዴን አይታችሁታል ወይ ብላ ስትፈልገው እየዞረች ስትጠይቅ አትክልት ጠባቂዎችን ጠየቀቻቸው ይላል። አላየነውም አሏት። ከዛ መጨረሻ ላይ ተኝቷልና እስኪነሳ ድረስ እንዳትቀሰቅሱት በፈለገ ሰዓት ይነሳ ብላ ስትናገር፣ ይሄ ተናጋሪዋ ቤተክርስቲያን ነች። ውዴ የምትለው ክርስቶስ ነው። የፈለገችው ሞቶ ነው ተኝቷል። እስከፈለገ ድረስ አትቀስቅሱት የምትለው እሱ በፈለገ ሰዓት ይነሳል የሚለውን ለማሳየት፣ ውዴ ወደ ገነቱ ወረደ ትላለች። ከዛ ወደ አትክልት ስፍራ ሄዷል የምትለው ነፍሳትን ከሲኦል አውጥቶ ወደ ገነት ማስገባቱ። በዚህ ዕለት ልብሰተ ክህኖ የለበሱ ካህናትና ዲያቆናት ቂጤማ ተሸክመው መታየታቸው ዕለተ ትንሣኤን ለሚናፍቁ ምእመናን ትልቅ ብስራት ነው። ክርስቶስ 33 ዓመት በምድር ላይ አስተምሯል። 33 ዓመት ካስተማረ በኋላ ተሰቀለ። የቀረችዋን 33 ሰዓት ደግሞ በሲኦል ነው ያሳለፈው። ከተቀበረበት ሰዓት እስከተነሳበት 33 ሰዓት ነው። ያንን ደግሞ ሲኦል ሆኖ ነው ያሳለፈው። በሲኦል ላሉ ነፍሳት ሰላምን የሰበከበት በት ነውና ያንን ቤተክርስቲያን የምታስብበት በጣም ውብ ስርዓት ነው። ከሌሊት ጀምሮ መቅደሱ ሌላው ገብረ ሰላም በመስቀሉ በመስቀሉ ሰላም አደረገ ብለው የለመለመ እንትን ቄጤማ ካህናት ይሰጣሉ። ቀዳም ስዑር ሁለተኛው የለመለመ ያልኩሽ ትርጉም እሱ የለመለመ ሰንበት የሚባለው ለምለም የሆነውን ቀጤማ የሚሰጥበት ነው። ከኖህ መርከብ የጥፋት ውሃ መጉደሉን ለማሳየት የተላከች ርግብ በአፏ ቄጤማ ይዛ ነበር እና የሰው ልጅ የኃጢአት ባህር ጎደለ ለማለት ካህናት ልክ እንደ ርግቧ በየሰው ቤት እየሄዱ የለመለመ ቅጠል የሚሰጡበት የሰው ልጅ ድህነት የሚታወጅበት ክርስቶስ የማዳን ስራውን ሁሉ ፈጽሞ ስጋው በመቃብር ሲያርፍ ነፍሱ ሲኦልን በርብሮ ባዶ አስቀርቷል፣ የሚለን ዳይቆን ሄኖካይሌ በዚያ ለነበሩ ነፍሳትም የዘላለም እረፍት ያወረሰበት ዕለት ስለሆነ ከሌሎች ዕለታት የተለየ ቅዳሜ ናት። የድካም የጸጥታ ዕለት ነው። ያን ቀን ጸጥ ያለበት ምክንያት ክርስቶስ በመቃብር መሆኑን ነው። ግን በመቃብር ጸጥ ቢል ደግሞ፣ በሲኦል ደግሞ ነፍሳትን ነፃ ያወጣበት የደስታ የድል ሌሊት ነው። ለዚህ ነው አሁን አርብ ዕለት ሲሰገድ በጣም ልብ በሚነካ ሀዘን በተሞላ እግዚኦታ ምህላ የክርስቶስን መከራ እያሰቡ ምእመናን ከካህናት ጋር ሲሰግዱ ከዋሉ በኋላ መጨረሻ ላይ ደግሞ በመዝሙር ነው የሚያልቅ። ለምን መሞቱ ለእኛ የተቀበለው መከራ ቢያሳዝነንም፣ ድል ያደረገበት መንገድ ሞት የሞተበት ቀን ያ ቀን ነው። አንዳንዴ ሕይወት ጭልም የሚልብን ጊዜ አለ፤ ሳንሞት የምንሞትበት ሳንቀበር የምንቀበርበት አሁን ከዚህ በኋላ ጀምሬ የት እደርሳለሁ የሚያሰኝ ክርስቶስ እንግዲህ እኛ ላይ ሊደርሱ የሚችሉ ነገሮች ሁሉ ደርሶበት ነው ያሳየ። ይሁዳ ክዶት ነው፣ በጣም የቅርቡ ሰው ነው አሳልፎ የሰጠ። ስለዚህ ይህን ከሚሰሙ ሰዎች ውስጥ ከማንጠብቃቸው ሰዎች የማንጠብቀውን አይነት ክደት ሊገጥመን ይችላል። ያመናቸው ሰዎች ሊከዱን ይችላሉ። ቦታ የሰጠ ገንዘብ ያዥ አድርጎታል። ይሁዳ ገንዘብ ያዥ ከማድረግ በላይ ምን እምነት አለ? የታመንኩበት የሰላሜ ሰው ይላል እና በገንዘብ ያዥ ደረጃ ያመነው ሰው እና የቅርብ ያደረገው ሰው ነው አሳልፎ የሰጠው። ስለዚህ ክህደትንም መጠላትንም ያለ ስም ስም መሰጠትንም አይቶታል ማለት ነው። ከዛ በኋላ ደግሞ ቀበሩት እና መቃብሩን ዘጉት ይላል እና አንዳንድ ጭልም የሚሉብን መቃብሮችና መዘጋቶች አሉ፣ ግን ከዛ መውጣት ይቻላል ማለት ነው። ይህችን የተለየችዋን ቅዳሜ ስናከብር እኛም ፈጣሪ ለሰው ልጆች የከፈለውን መስዋዕትነት በመረዳት በጎን በማሰብና መልካሙን በመስራት ትንሣያችንን ማደስ አለብን ይለናል። ከተዘጋ መቃብር የመውጣት በዓል ነው ይሄ ማለት በቃ እኔ ተደምድሞብኛል፣ ዙሪያው ገደል ሆኖብኛል ከምንለው ውስጥ መውጣት እንደሚቻል ያሳያል። ሁለተኛ አንዳንድ የተዘጉ በሮችን አልፎ የመግባት በዓል ነው ይሄ ማለት። አንዳንድ ሰው ለስራ ለትምህርት፣ ለትዳር፣ ለዚህ ህይወት እኔ ሁሉ ነገር ተዘጋግቶብኛል የምንለው ነገር አለ። ግን አንዳንድ የተዘጉ በሮች ሳይከፈቱም መግባት ይቻላል ማለት ነው። ትንሳኤ ያሳየን ይህን ነው። ማን ለብሳቸው ልብሶች አሉ፣ ለታሪክ ለቅርስ ያስቀመጥናቸው የሆነ ወንድማችን ግን ርቃኑን ሆኗል። የወንድሜን ልብስ ይዤበታለሁ ብለን ማሰብ ስንችል እኛ የቤት ወለል ምንጣፍ ለመቀየር እንጨነቃለን። ብርድ ላይ ያለ ግን ወንድማችን አለ። ያን ማድረግ ስንችል በትክክል ክርስትናው ተግባር ላይ ዋለ ለማለት ይቻላል። ከቀዳሚ ሱር ጋር በተገናኘ ነው እንግዲህ መምህራኖች ያስተላለፉልን። ያው ከዚህ በኋላ ያለው ሌሊት የትንሣኤ ሌሊት ነው። ቅዳሜ ስውር ማለት የተሻረች ቅዳሜ የምትጾም ቅዳሜ ስለሆነች ነው። ወደ ቀጣይ ስቲ እናያ እናምራ ያ እየተመኘ ማለት ምን ማለት ነው እንዳንሰራ እሱ ከሰጡ ከሰጡን አጤቶች አንዱ ግን ይሄ ያየ ተመኘ። ግን ምን ማለት ነው ማለት ምን ማለት ነው? ያየ የተመኘ አመነዘረ ሲል ጌታችን ምን እያለ ነው? ሰዎች የምናየውን ነገር ሁሉ መምረጥ ላንችል እንችላለን። ሰው የሚያየውን ነገር ሁሉ መምረጥ አይችልም። ቀጥሎ በፊታችን ማን እንደሚያልፍ አናውቅም። ስልካችን ወይም ስክሪናችን ስክሮል ስናደርግ ቀጥሎ ምን አይነት ሰው ወይ ምን አይነት ነገር እንደሚመጣ መወሰን አለ እኛ መርጠን እኛ ፈቅደን አደለም የምንለው። እርግጥ ነው በገዛ እጃችን መርጠን ወደን ፈቅደን የምናያቸው ነገሮች አሉ አይደል፣ የምንሰራቸው አጥያቶች አሉ። ሰው ስራዬ ብሎ ፈልጎ የሚያየው ክፉ ነገር አለ። ግን ስራዬ ብለን የምናያቸውን ክፉ ነገሮች ብቻ ሳይሆን እንደ ስራዬ ብለን ባንፈልጋቸው በህይወታችን ወይም በአይናችን ፊት የሚመጡ ነገሮችን ሁሉ መምረጡ የመወሰን መወሰን የምንችል አይደለንም ማለት ነው። ሁሉ ነገር መምረጡ ወይ መወሰን አንችልም። ቀጥሎ የምናየውን ነገር መምረጥ ወይም መወሰን ባንችልም ግን ለምናየው ነገር የምንሰጠውን ምላሽ መወሰን እንችላለን። ጌታችንም እየከለከለ ያሉ ሱ ያየ ሰው አመነዘር አላለም አለ ጌታችን። ከማየት በኋላ መመኘት የሚባል ደግሞ ምላሽ አለ። የመጀመሪያው ደረጃ ኃጢአት ፕሮቮክ የሚደረግበት የሚነሳበት ደረጃ ማየት ነው። እናያለን። በአይናችን ፊት ይመጣ ነገር አለ። ያን ነገር ላለማየት ዞር ልንል እንችላለን። ላለመመልከት ልሞከር እንችላለን። ግን ኦልሬዲ አይተ ነው። ከአየነው በኋላ ግን ለዛ ነገር የምንሰጠው ምላሽ ኃጢአት ሊሆንም ላይሆንም ይችላል ማለት ነው መመኘት ከጀመረን የሆነን ሰው አይተን በዝሙት ማሰብ ከጀመረን ከዛ ሰው ጋር ሩካቤ ብንፈጽም ዝሙት ብንፈጽም ልናገኘው የምንችለውን ደስታ በህሊናችን ማመላለስ ከጀመረን ከዛ ደግሞ ያንን ሀሳብ ኢንጆይ ማድረግ ከጀመረ ወይም በዛ ሀሳብ ደስ መሰኘት ከጀመረን ያ ሀጢያት ያየተመኛ መነዘር የተባለ ለእንደዚህ አይነቱ ሰው ነው ማለት ነው። ልክ የሆነ ነገር ካየን በኋላ ግን ክፉ ሀሳብ እንዳያስብ ህሊናችንን መቆጣጠር ከቻለን ህሊናችንን ማስተካከል ማረም ከቻለን ደግሞ ኃጢያት መመለከታችን ብቻውን በደል ሊሆን አይችልም። ምክንያቱም ቅድም እንዳለው የምናየውን ነገር ሁሉ መምረጥ ስለማንችል ማለት ነው። ሰው በፊቱ የሚመጣውን የሚያውን ነገር ሁሉ መምረጥ ስለማይችል ያየነውን ነገር ግን ያየነው ነገር ምን አይነት ምላሽ መስጠት እንዳለብን በምን መልኩ ለዛ ለዛ ላይ ያየነው ነገር ምን አይነት ምላሽ መስጠት እንዳለብን ግን መምረጥ እንችላለን። ሰዎችን አይቶ የሰዎችን ውበት አድንቆ ለትዳር ለቁም ነገር መመኘት አንድ ነገር፣ ሰዎችን አይቶ ለዝሙት ማሰብ ደግሞ ሌላ ነገር። ሁለቱም በጣም የተለያየ ነገር። ያየ የተመኘ ሲል ጌታችን እንደዚህ አይናችሁን ጨፈናችሁ የትዳር አጋር ምረጡ ማለት አይደለም። እንደዛ አድርገን መምረጥ አንችልም። ሰው አይደለም እንደዚህ አይነት ምርጫ መምረጥ አንችልም። ሰዎችን አይቶ ለቁም ነገር ማሰብ ለትዳር ማሰብ የተመሰገነ ነገር ነው። አለማድረግም የማንችለው ነገር ነው። ሰዎችን አይቶ ለዝሙት ማሰብ ግን ሌላ ነገር ሌላ ነገር ነው። ሁለቱ የተለያየ ነገር እንደሆነ ማወቅ ያስፈልጋል። ሰዎች ስለሚጨነቁ ነው እ የሆነች ልጅ አይቻሉ ቦታን ለአገባ ትፈልጋሉ። ይሄ ግን ተመኟት አያሰኝም ወይ ሀቀት አያደርግብኝ የሚል ጭቀት ስላለባቸው ሰዎች ማለት ነው እና አይቶ ለቁም ነገር ማሰብ ለትዳር መመኘት እና አይቶ ለዝሙት መመኘት ለዝሙት ማሰብ የተለያዩ ነገሮች ናቸው። ስለዚህ ይህንን መለየት ያስፈልጋል ማለት ነው። ይህንን መለየት ያስፈልጋል። የሆነ ነገር ከተመለከትን ካየን በኋላ ለዛ ነገር ምን አይነት ምላሽ ነው መስጠት ያለብኝ በህሊናዬ እንዳይመላለስ አጤት አድርጌ እንዳላስበው እግዚአብሔር እንዳላስቀይምበት ምኞት እንዳይሆነና ከእግዚአብሔር አምላክ እንዳይለይኝ እንዴት አድርጌ ነው በጎ ምላሽ መስጠት የምችል የሚለውን ነገር እንደ አንድ ክርስቲያን ማሰብ ይጠበቅብናል ማለት ነው። ስለዚህ የምናያቸው ነገሮችን መምረጥ ባንችል እንኳን ለምናያቸው ነገሮች የምንሰጠው ምላሽ መምረጥ እንችላል። ያ የተመኘ የሚለው እንግዲህ በህግጋተ እግዚአብሔር ላይ ካሉት መካከል አንዱ ነው። እሱ ምን ማለት እንደሆነ ነው በስፋት እያስረዳው በዓል ሲመጣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በምታከብራቸው በዓላት የቴሌቪዥን ጣቢያዎቻችን ኦርቶዶክስ የሆኑ ዝግጅቶችን አያዘጋጁምና ለዚ የሚመስል መልእክት ተላልፏል። ሲሳካ እንመለስ። ዛሬ የመጣሁት መላው የኦርቶዶክስ ተዋህዶ አማኞችን ወክዬ ኢትዮጵያ ውስጥ ለሚገኙት የቴሌቪዥን ጣቢያዎች መልእክት ለማስተላለፍ ነው። እባካችሁን የኦርቶዶክስ ተዋህዶ በዓላትን እየጠበቃችሁ ማለትም የመስቀል በዓልን የገና በዓልን የጥምቀት በዓልን የፋሲካ በዓልንና የመሳሰሉትን መንፈሳዊ በዓላትን አርቲስቶች እየጋበዛችሁ፣ ዘፋኞችን እየጋበዛችሁ፣ ኮሜዲያኖችን እየጋበዛችሁ በዓሉን በዘፈን፣ በጭፈራ፣ በማይሆኑ ቀሎችና ስላቆች የምታሳልፉ የቴሌቪዥን ጣቢያዎች እባካችሁን፣ እኛ ዓመት ከዓመት እየሰለቸንና እየደከመን እንገኛለን። መንፈሳዊ በዓላት የሚከበሩት በስብከት በመንፈሳዊ ትምህርቶች በዝማሬ በጸሎት እንዲሁም በመሳሰሉት መንፈሳዊ ተግባራት እንጂ በጭፈራና በዘፈን አይደለም። ቤተ ክርስቲያናችን በርካታ መምህራን፣ ሰባኪያን፣ ዘማሪያን እንዲሁም የጥበብ ባለሙያዎች አሏት። ስለዚህ እነሱን እየጋበዛችሁ ዕለቱን በትምህርቶችና በዝማሬዎች እንድናሳልፍ እርዱን። ያለበለዚያ ግን በዓላቶቹን ባታከብሩ በጣም ደስ ይለናል። አስተውላችሁ ከሆነ የሴቶች ቀን ስታከብሩ ሴቶችን እያወደሳችሁ እናቶቻችሁን እህቶቻችሁን፣ ሴት ልጆቻችሁን እያወደሳችሁ ቀኑን ታሳልፋላችሁ። የአባቶች ቀን ስታከብሩ ስለ አባቶቻችሁ ደግ ደጉን እያወራችሁ እያለቀሳችሁ አልፎ ተርፎም እነሱን ወደ ስቱዲዮ እየጋበዛችሁ ስለ እነሱ ስንት ነገር እያወራችሁ እያለቀሳችሁ ነው የምታወሩት። ታዲያ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስስ እንዴት እያለቀሳችሁ አታወሩም? በተወለደላችሁ በተጠመቀላችሁ በሞተላችሁ ከሞት በተነሳላችሁ እንዴት ለአንዲት ቀን እንዴት ለአንዲት ደቂቃ እንኳን ስለ እሱ እያለቀሳችሁ ለእሱ ያላችሁን ፍቅር፣ ለእናንተ የከፈለውን ዋጋ እንዴት ለአንድ ደቂቃ እንኳን ሳታወሩ ታሳልፋላችሁ? ሁሌ ጭፈራ፣ ሁሌ ዘፈን አይሰለቻችሁ? እባካችሁን መንፈሳዊ በዓላትን ወይም በመንፈሳዊ አከባበር አክብሩት፣ ወይንም ደግሞ ለእኛ ተውልን። የመጨረሻዎቹን ሁለቱን ቪዲዮ የማደርገው ከፓስተር ክሊፍ ጋር የተገናኘ ነው። እንግዲህ ዲያቆን ምረት በሃርቫርድ ዩኒቨርሲቲ እንደምናስታውሰው ሁለቱም ፓስተሮች ማሳፈሩ ይታወሳል። ከዛ በኋላ እንግዲህ ፓስተሮቹ በሌላ ዝግጅት በትክክልም ለሱ መመለስ እንዳልቻሉ በይፋ በገጻቸው ተናግረዋል። እሱን ነው ማሳያችሁ። ትክክለ ኃይለኛ የሆነ ሰው፣ ከባድ የሆነ ሰው ነው የገጠመን፣ ለእሱ መልስ መስጠት አልቻልንም እስከ ማለት ምስክርነት ሰጥተዋል። ተከታትለን እንመለስ። ክሊፍ ንግግሩን ሲጀምር እንደዚህ ብሎ ጀመረ። እሺ፣ እባካችሁ ይህንን ነገር ለናንተ የማይመቻችሁ ከሆነ ባታዩት ይመረጣል። ባለፈው ሐሙስ እኔና ስትዋርት አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኝ በትራንስብስታንሴሽን ጉዳይ ላይ ጠንከር አድርጎ ሲከራከረን እንደነበረ ታስታውሳል። እኔና ስትዋርት ክርክሩን በሥነ ሥርዓት መቆጣጠር አቅቶን እንደነበረ እና በክርክሩ መሸነፋችንን አምነናል። እንደዚህ ጠንከር አድርጎ የተከራከ ረንና እሌ ያስጨረሰን ሰው በታሪክ ገጥሞን አያውቅም። ልጁ በጣም የበሰለና ጎበዝ ልጅ ነው በማለት ዲያቆን ምህረትን ካደነቀ ሽንፈታቸውንም ካመነ በኋላ የሚከተለውን መልእክቱን ያስተላልፋል። ክሊፍ ንግግሩን ይቀጥላል። ይህንን ካልኩኝ ዘንዳ አንድ ነገር ላረጋግጥላችሁ፣ እኔ ለእንደዚህ አይነት ነገር ኬሬዳሽ ነኝ። አንተ በትራንሰብስታንሴሽንም እመን ወይም ደግሞ ቅዱስ ስጋውና ክቡር ደሙ ወደ እውነት አልተቀየረም፣ ነገር ግን ተራ ተምሳሌት ነውም ብለህ እመን ይህን ጉዳይ በጭራሽ ልዩነት ያመጣል ይበቃል ብዬ አላስብም። ማንንም ማስቆጣት ማንንም ማስቆረፍ አልፈልግም። ነገር ግን በህይወት ውስጥ የተፈጠርንበት አላማ ሰዎችን ለቅዱስ ቁርባን ማሰለፍ ነው ብላችሁ ካሰባችሁ በፍጹም ተሳስታችኋል። ምክንያቱም ኢየሱስ በህይወታቸው የሚያስፈልጋቸው በርካታ ሰዎች በረሃብ እየሞቱና ወደ ሲኦል እየገቡ ስለሆነ ስለዚህ እኔ በሕይወቴ ውስጥ ካቶሊኮችን ትራንስብስታንሴሽን የሚባለውን ነገር እንዲተዉትና ቀለል እንዲያደርጉት፣ ፕሮቴስታንቶችን ደግሞ እባካችሁን ቅዱስ ቁርባን ላይ የጌታ ኢየሱስ መገኘትን ጠንከር አድርጋችሁ አስቡና ያዙ ብዬ ማሳመን ለኔ ትርጉም ያለው ነገር አይደለም። እንዲህ ምኖ ናቸዋል ታው እንጂ ለእኔ ቅዱስ ቁርባንን ማክበርህ ራሱ ትልቅ ነገር እኮ ነው። ስለዚህ ትኩረትህን ክርስቶስ ላይ አድርግ፣ እርሱም ብቻ እመን፣ ከሱ ጋር ተመላለስ። እኔ እዚህ ጋር ሰዎች እንዲረዱት ጠንከር አድርጌ የምሰራበት ጉዳይ ሐሰተኛው ነብይ፣ እውነተኛው ነብይ፣ ሐሰተኛ ክርስቲያንና እውነተኛ ክርስቲያን። ስለዚህ እነዚህን ለመለየት የሚሆን ግልጽ የሆነ ጠንከር ያለ መስመር ማስመር ይኖርብናል። ክሊፍ ይህንን ካለ በኋላ በቀጥታ ጋይድላይንስ ባውንደሪስ እያለ የጠራቸውን መስመሮችን ራሱ ማስመር ይጀምራል። እንደዚህ በማለት እሺ፣ የክርስቶስን አምላክነት ሳትቀበል ክርስቶስን እከተላለሁ ብትል ተዋሻለህ፣ ክርስቶስን አትከተለው። ምክንያቱም ክርስቶስ እግዚአብሔር ነው ተብሎ ስለሚታመን፣ ስለዚህ ከአምላክነቱ አውርደህ ቸር መምህር ነው ብትለው ክርስቶስን እየተከተልክ አይደለም። ሁለተኛ ክርስቶስ በመስቀል ላይ መሞቱንና ለእኛ ኃጢአት ቅጣት መክፈሉን ካላመንክ የእውነተኛው ክርስቶስ ኢየሱስ ተከታይ አይደለም። ሶስተኛ ክርስቶስ በስጋ ከሙታን መነሳቱን ካላመንክ ነገር ግን ከሞት የተነሳው በመንፈሳዊ መንገድ ነው ብለህ ዝም ብለህ የምታምን ከሆነ ክርስቶስን እየተከተልክ አይደለም። ምክንያቱም ወንጌልና የአዲስ ኪዳን መጻሕፍት ወደ ኋላ ተመልሰው ለእኛ መልእክት እያስተላለፉልን የሚገኘው ክርስቶስ ኢየሱስ በስጋ በአካል ከሞት መነሳቱን ነው። ስለዚህ ለእኔ ዋናዎቹና ትልልቆቹ ከሚባሉት ቀይ መስመሮች መካ ማመን ካለብን ነገሮች መካከል እነዚህ ዋነኞቹ ናቸው። ይገባኛል። ሐሰተኛ ነቢያት አሉ። በመጽሐፍ ቅዱስ ውስጥ የተገለጠውን እውነት በራሳቸው መንገድ ይጠመዝዙታል፣ ከዚያ ክርስቶስን ይክዳሉ። ከነዚህ ሰዎች ተጠንቀቁ። ከዚያም ክሊፍ አንድ እጁን ወደ ላይ ከፍ አድርጎ በጣቱ የቆጠረ እንደዚህ አለ። ከነዚህ መካከል አንዳንዶቹ ካቶሊኮች ናቸው፣ አንዳንዶቹ የግሪክ ኦርቶዶክሶች ናቸው፣ አንዳንዶቹ ጴንጤቆስጣል ናቸው፣ በቁጥር የሚበዙት ደግሞ ፕሮቴስ ፕሮቴስታንቶች ናቸው። ጠንካራ የተባለውን ክርክር በዚህ ዩኒቨርሲቲ ውስጥና ካምፓስ ውስጥ ማድረግ ካስፈለገኝ ወደ ሳይንስ ዲፓርትመንት አልሄድም፣ የምሄደው ወደ ሃይማኖት የትምህርት ክፍል ነው። ያሳዝናል፣ ሐቁ ግን ይኸው ነው። ምናልባት በዚህ ምክንያት እኔ ማሀይብና ጠባብ አእምሮ ያለው የሰዎችን አሳሰብ የማይቀበል አክራሪ ክርስቲያን ተደርጌ ልወሰድ እችላለሁ ምክንያቱም ክርስቶስ ኢየሱስ በሰው አካል የተገለጠ አምላክ ነው ብዬ ስለማምን ለእኔ ኃጢአት በመስቀል ላይ ተሰቅሎ ሞቶልኛል ብዬ ከመማመንና በስጋ ከሙታን መካከል ተነስተዋል ብዬ ስለማምን፣ ነገር ግን እንደዚህ ያለው የኔ አመለካከት በአብዛኞቹ ዩኒቨርሲቲዎች የሃይማኖት ትምህርት ክፍል ውስጥ እጅግ አስቀያሚ ተደርጎ እንደሚታሰብ ማውቃለሁ። ክሊፍ ይህንን ያለበት ንግግር በማህበራዊ ትስስር ገጽ ላይ ከተጋራ በኋላ በርካቶች እየተነጋገሩበት ይገኛሉ። ይህንን ተከትሎ ታዲያ ከእነሱ ጋር ባለፈው ሳምንት ሐሙስ ክርክር ያደረገውና የረታው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጅ

We never had anybody really push us as hard, and, and these were great guys, all right? ይህንን እንግዲህ ሰሞኑን በዓለም አቀፍ ዙሪያ መነጋገሪያ የሆነው ወንድ ቤት ብዙዎቻቸው የዲያቆን ምረት እንድ ቤት ብዙዎቻቸው አይታችኋል ብዬ አስባለሁ። ክርስቲያኖች ዲያቆን ምረት ሲያነሳ የነበረውን አርጊመንት በደንብ ካወቃችሁት በየትኛውም አይነት በተለይ መሰረታዊ ዶክትሪኖች ላይ ይህንን አርጊመንት ካወቃችሁት የትኛውም ፕሮቴስታንት በእናንተ ፊት ቆሞ መልስ ሊሰጥ አይችልም። በቃ ልክ እንደዚህ ራሱ ክሊፍ እንዳመነው በቃ ከብዶን ነበረ ከብዶን ነበረ። በግልጽ እንደዚህ ጠንካራ የሆነ እንትን ገጥሞን አያውቅም አለ። በጣም ትልቅ የማቹሪቲው ልክ ይህ ሰው አሳየ። ለምሳሌ በግልጽ አመነ። ይህ ሰው እንግዲህ በጣም ከሙስሊሞች ጋር ከቴስቶች ጋር ዲቤ ሲያደርግ ምናምን ከዚህ ቀደም ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። እኔ በፊትም አውቀዋለሁ። በጣም የሚገርም አይነት ሎጂኮችን እያቀረበ አርጊ የሚያደርግ ሰው ነው። ግን በቃ የዳቆ ምረትን አመነ። ከብዶት እንደነበረ ማለት ነው ሰው እንዲከብድ ያደረገው ነገር ምንድነው? ዲያቆን ምህረት ሲያነሱ የነበራቸው አርጊመንቶች ናቸው። በጣም መሰረታዊ የሆነ አርጊመንት ነው። እንደው በዚሁ አጋጣሚ ግን ዲያቆን ምህረትን እንደ ሁላችሁም ጸልዩለት። እግዚአብሔር አምላክ ዘመኑን ይባርክ፣ እግዚአብሔር አምላክ ጸጋውን ያብዛለት። ከዛም በኋላም አንዳንድ በሱ ዙሪያ ላይ የሚነሱ ፕሮቴስታንቶች አንዳንድ ሀሳቦችን ለሚሰጡት ሀሳቦች መልስ የሰጠባቸውን ምናምን ከወንድሞች ጋር እየገባ ዩቲብ ላይ መልስ የሚሰጥባቸውን እያየው ነበር እና መልስ የሚሰጥበት መንገድ በቃ በጣም ነው የሚያረከው። የሚያነሳቸው ማስረጃዎች የሚያነሳቸው አርጊመንቶች እጅግ በጣም ደስ የሚሉ እያንዳንዳችን ክርስቲያኖች ልናውቃቸው፣ ልንረዳቸውና በዛ መልኩ ልንመልስ የሚገባንን አይነት አርጊመንቶች ነው እና እንደ ዲያቆን ምህረትን የቪዲዮ ፖድካስቶች ምናምን ዩቲዩብ ላይ ተከታተላቸው። እግዚአብሔር አምላክ ጸጋውን ያብዛለት እና እንዳልኳችሁ ሊያቆም ምረት ሲያነሳ የነበረው በቃ ትልቁ አርጊመንት ምንድን ነው? የትኛውንም ዶክትሪን ሰው አዲስ የሆነ ሰዓት ላይ የተፈበረከ ዶክትሪን ይዞ መጥቶ ይሄ ነው ትክክለኛ የመጽሐፍ ቅዱስ ትምህርት ሲል፣ ትክክለኛ የመጽሐፍ ቅዱስ ትምህርት ይህ ከሆነ መጽሐፍ ቅዱሱን ቀጥታ የተቀበሉ ከመጀመሪያዎቹ ክርስቲያኖች ልክ እንዳንተ የሚያምን አሳየኝ። ይሄ በጣም ግልጽና ግልጽ አማርኛ ነው ባይ ዘ ሰው ምክንያቱም ትክክለኛ የመጽሐፍ ቅዱስ ትምህርት ከሆነ በ የመጀመሪያዎቹ ክርስቲያኖች መጽሐፍ ቅዱስን ቀጥታ የተቀበሉ ፕላስ ለእኛ ያስተላለፉልን በአንደኛው፣ በሁለተኛው፣ በሶስተኛው ሴንቸሪ የነበሩ ክርስቲያኖች እንደዛው ነው የሚያምኑት። ሰው አንተ ከምታምነው ግን ተቃራኒ ትምህርት ካላቸው ወይም እምነት ካላቸው አንተ መጽሐፍ ቅዱሱን ሮንግሊ ነው አንደርስታንድ እንዲያደረግከው ማለት ነው። ስለዚህ ልክ እንዳንተ የሚያምን ከመጀመሪያዎቹ ክርስቲያኖች ጥቀስ ነው የተባለው በቃ። ይህንን አርጊመንት ከያዛችሁት የትኛውም ዶክትሪን ላይ የሆነ ነገር ሲነሳ ይህንን አርጊመንት ማቅረብ ነው በቃ። ፕሮቴስታንት በእናንተ ፊት አይቆምም። ይህን የመሰለ ትልቅ ሎጂካል ሰው በቃ ከብዶን ነበር አለ በቃ ይሄ አርጊመንት ይኸው ከበደው። መመለስ አልቻሉም ነበር ውይይቱ ላይም መመለስ ከብዷቸው እንደነበረ ሲናገር ነበር እና ይህንን ነገር አፖስቶሊክ ሰክሴሽንን፣ ምን እንደሆነ ፓትሪስቲክ ፓትረን የሚባለው ነገር በአባቶች ዘንድ በምልአት የሚታመኑ በአንድነት በወጥነት የሚታመኑ ትምህርቶች ምን እንደሆኑ መረዳት እና ያንን ነገር ካወቃችሁት፣ ክርስቲያኖች መኑኝ ከማንኛውም ሰው ጋር በተለይ ከቤተ ክርስቲያናችን ውጭ ካለ ሰው ጋር ከየትኛውም ሰው ጋር ዲቤት ስታደርጉ ያንን ነገር ማንሳት ይችላለች። ሶ ፕሮቴስታንት ያላቸው አማራጭ ምን ይሆናል ማለት ነው? አብዛኛዎቹ ዶክትሪኖቻቸው አፖስቶሊክ ሰክሴሽን ስለሌላቸው ያ ነገር አያስፈልግም፣ በቃ መጽሐፍ ቅዱሱ ብቻ ነው በቂያችን ይላሉ። የምርም ኮ ትምህርታቸው መጽሐፍ ቅዱስ ላይ ኖሩ አይደለም፣ መጽሐፍ ቅዱሱን ሮንግሊ ይዘውት ድርቅ ሊሉባችሁ ነው። ሰው በቃ ያላቸው አማራጭ እሱ ብቻ ነው፣ ምክንያቱም ከመጽሐፍ ቅዱስን ቀጥታ ከተቀበሉ ክርስቲያኖች የእነሱን አንደርስታንዲንግ ማምጣት አይችሉም። ለዛ እኮ ነው አሁን ይህንን በዲቤቱም ዙሪያ ሌሎችም እንደዚሁ በተለያዩ ዲቤቶች የሚታወቁ ፕሮቴስታንት በቪዲዮ ምናምን የማውቃቸው ማለት ነው የተለያዩ ሀሳቦችን ወይም ደግሞ መላሾችን ምናምን ለምህረት ለመስጠት ሲሞክሩ ምናምን አይቼ ነበር። እና አብዛኞቹ የሚያቀርቡት አርጊመንት በቃ አሁን እንዳልኳችሁ አይነት ነው። ምንም ብቁ ያልሆነ በቃ አያስፈልግም፣ መጽሐፍ ቅዱስ ብቻ የሚል ማለት ነው። ለምረው መጽሐፍ ቅዱስ ብቻ የሚሉት የምርም ትምህርታቸው መጽሐፍ ቅዱስ ውስጥ ኖሮ ሳይሆን፣ እንዳልኳችሁ መጽሐፍ ቅዱስን ሮንግሊ አንደርስታንድ ያደረጉትና እንደዚህ ነው የሚለው ስለዚህ፣ እንዲህ ይሄ ነው ትክክል ለማለት ማለት ነው እና ይህንን ነገር ተረዱት። ሰላም ክርስቶስ ይብዛላችሁ። እንግዲህ የዛሬ መረጃዎች እኒህን ይመስላሉ። በትንሳኤ እለት የሚሆኑ መረጃዎችን ደግሞ በነገው እለት የማጋራችሁ ይሆናል። እንኳን አደረሳችሁ። በድጋሚ በስፋት ደግሞ ስለ ትንሳኤና ከበዓለ ሃምሳ ጋር በተገናኘ ያሉትንም በቀጣይ የማስደምጣችሁ ይሆናል። ወንድማችሁ ልኡል መብራቱ ነኝ። ያሮስ የእናንተ መኛ